ከአፍሪካ ለመጀመሪያ ጊዜ ለሩብ ፍጻሜ የደረሰችው ሀገር ማን ነው? ካሜሮን። ካሜሮን፣ አግኝተከዋል። መቶ ብር አለ። ወደ ሁለተኛው ጥያቄ ልለም። በ2018 የአለም ዋንጫ የፍጻሜ ጨዋታ ላይ ሀትሪክ ያስቆጠረው ማን ነው? ማንም አላስቆጠረም ብዬ አስባለሁ። እሺ፣ አግኝተከዋል። ወደ መጨረሻ ወደ ሶስተኛው ጥያቄ ከመሄድ በፊት ስለ ፕሮሞሽን ልንገር፣ ስለ ሀብታም ቤት እ ሀብታም ቤት በቅርቡ የአርብ ፌሽታ የሚል ፕሮሞሽን አዘጋጅቷል። እዛ አርብ ፌሽታ ላይ አርብ አርብ ሁሌ ቴሌግራም ሊንካችን ላይ እዛ ላይ የተለያዩ አዝናኝ አስቂኝ ጥያቄዎችን እያዘጋጀ ድዶችን እያዘጋጀ ነው ሰው ለአሸናፊዎች ደግሞ አምስት ሺ ብር እየሸለምን እንገኛለን። የቴሌግራም አካውንታችን ሊንክ የሀብታም ቤት ቲክቶካችን ላይ እዛ ላይ ያለ እዛ ላይ እየገባ ጌሞችን እየተጫወትክ ምናምን ዘና ያል አምስት ሺ ብር ማሸነፍ ትችላለህ። ወደ ሶስተኛው ጥያቄ ሌላል ሊግ ታሪክ ውስጥ ብዙ ክሊንሽት ያለው የትኛው ግብ ጠባቂ ነው? ፕሪሚየር ሊግ ታሪክ ላይ? ውስጥ ብዙ ክሊንሽት ያለው የትኛው ግብ ጠባቂ ነው? ዴቪድ ዲያ የመጨረሻ እስካሁን ሁለት መቶ ብር አለ። ስለዚህ የመጨረሻ የሀብታም ቤት ጥያቄ ልጠይቅህና ደብል ወር ነቲንግ ማለት ነው። ካሸነፍክ አራት መቶ ብር ይዘህ ትሄዳለህ፣ ከተሸነፍክ ደግሞ ምንም ይዘህ አትሄድም። እስማማለሁ። እሺ፣ የሀብታም ቤት የመጨረሻው ፕሮሞሽን ምንድን ነው? የአስራ አምስት ሚሊዮን ብር ውድድር አግኝተ ከዋል። ስለዚህ እንኳን ደስ አለህ፣ የአራት መቶ ብር አሸናፊ ነው። እሺ፣ መልካም ቀን። እሺ።